ብዙ ጊዜ እቃወማችኋለሁ የሚባለውን ተቃራሪውን ትሰማላችሁ አይደለም? ስለ መምህር ግርማ ጠንቋይ ናቸው፣ በሱዳን መተት ነው እንደሚያደርጉ፣ ከላይ ከትልልቆቹ ጀምሮ እስከኛ ድረስ ይህንን ነበር ስንሰማ የምንኖረው። እንደው የምትቃወሙ ሰዎች ምናችሁን ነው የሚያማችሁ? መቃወም ትችላላችሁ፣ መደገፍ ትችላላችሁ። ያ የግለሰቡ ሀሳብ ነው። ግን ስትቃወሙ የመምህር ግርማ ወንድሙ ስም የተነሳበትን ሚዲያም የሚሰማውንም የሚናገረውንም አይደለም መቃወም ያለባችሁ። በቃ ብዙዎቻችሁ ደውላችሁ ለምን እንደዚህ ሚዲያ ላይ ሲነሳ ዝም ትላለህ? ለምን ቆርጠህ አታወጣውም? ለምን እቆርጠዋለሁ? እግዚአብሔር ያደረገውን ድንቅ ስራ ማንም ሰው መናገር ይችላል፣ መብቱ ነው ተደረገልኝ ካለ ተምሮ ከተጠቀመ የምስጋና ስግደት የጸጋ ስግደት። በሚዲያ ላይ የገለጿቸውን ነገሮች በሙሉ በወረቀት ካለ ባክህ ላክልን፣ አድርሰን ስትሉ ነበር። ዛሬ እሱን ይዤላችሁ መጥቻለሁ። በመድረክ ላይ ቆመው እንደሰበኩት እንደተናገሩት። የመምህራችን የመልአከ መንክራት የመምህር ግርማ ወንድሙ ተቃዋሚ ነበሩ። ስለሳቸው ሲነገር፣ ስለሳቸው ሲወራ መስማትና ማየት አይፈልጉም ነበረ። ፍጡነረድት ሩጸተነፋሎ ለዘዋበተወክሎ ጊዮርጊስ ቅረብ ለምረወለተሳ ሰላም። ውድ የዶርቃ ሚዲያ ቤተሰቦቻችን፣ እንደምናላችሁ በሀገር ውስጥና ከሀገር ውጭ የምትገኙ በመላው ዓለም ሆናችሁ ይህን ሚዲያ የምትከታተሉ ኦርቶዶክሳውያን የክርስቶስ እና ፍቅር ይብዛላችሁ። እኛ ደህናነን እግዚአብሔር ይመስገን። ሚዲያው ዶርቃ ሚዲያ ነው። ስትጀምሩ ሼር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታደርጉልን ትብብር ሁሉ ከልብ የመነጨ ምስጋናችንን ማቅረብ እንፈልጋለን። ዛሬም እንደተለመደው ለእናንተ ይጠቅማል፣ ይበጃል ያልኩትን መረጃ መራርጭ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከእኔ ጋር ቆዩ። ወደ መረጃ የሳልፍ። እንግዲህ የመጀመሪያው መረጃ ምንድን ነው? የፊታችን ሰኞና ማክሰኞ ህዳር ስምንትና ዘጠኝ የመጥምቀ መለኮት የቅዱስ ዮሐንስ ቤተ ክርስቲያን የገቢ ማሰባሰቢያ ፕሮግራም በኤልሻዳይ ኦርቶዶክሳዊ ሚዲያና በዶርቃ ሚዲያ እንዲሁም በተለያዩ ሚዲያዎች ስለሚተላለፍ ይህንን ፕሮግራም አክብራችሁ እንድትጠብቁን ለማሳሰብ እወዳለሁ። መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን እንግዲህ ከዚህ በፊት በሠራሁላችሁ ቪዲዮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራን አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ይባላል። እንግዲህ ከዚህ በፊት ቦታው ላይ ሄጀ የሰራሁት ቪዲዮ አለ። በመጀመሪያ ቤተ ክርስቲያኑ ሲመሰረት ወይም ሲቋቋም ቤተ ክርስቲያኑ ከሙስሊም ቆርቆሮ፣ ሚስማር፣ ሶላር የተለያየ ማቴሪያል ወስደው በዳ ተይዘው ያንን ዕዳ እባክህን ለመክፈል ተቸግረናልና አግዘን ብለው ባቀረቡት ጥሪ መሰረት ቦታው ድረስ ሄጀ ዶክመንተሪ በመስራት በሀገር ውስጥም ከሀገር ውጭም የምትገኙ የመጥመቀ መለኮት የቅዱስ ዮሐንስ ወዳጆች ባደረጋችሁት እርዳታና ትብብር ዕዳውን መክፈል ተችሎ በቀጣይ ደግሞ ቤተ ክርስቲያኑ በአዲስ መልክ እንዲሰራ ቁፋሮ እንዲቆፈር ያው ማሽን ገብቶ በዚህ መልክ ተቆፍሯል። ቦታው ላይ ሄጄ እንግዲህ ከዚህ በፊት ቪዲዮ አድርሻችኋለሁ። አሁን ደግሞ እንደ አጠቃላይ የገቢ ማሰባሰቢያ ፕሮግራሙ የተዘጋጀው ለምንድን ነው? 10668 ካሬ ሜትር የግለሰብ ይዞታ ለቤተ ክርስቲያኑ መጠቅለል ተፈልጎ ያንን ቤተ ክርስቲያኒቷ መክፈል ስላልቻለችና ካቅም በላይ ስለሆነ ግለሰቦቹም ካሳ ስለሚፈልጉ ይህንን አስተባብሮ ካሳ ለመክፈል ገቢ ማሰባሰቢያው አስፈላጊ ሆኖ በመገኘቱ እንግዲህ ቤተ ክርስቲያኒቷ በደብረ ብርሃን ከተማ ላይ በዛው በሀገረ ስብከቱ ላይ በተለያዩ አገልጋዮችና የሶሻል ሚዲያ የኦንላይን ገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። እኛም እዚህ አገልግሎት ላይ ተጋብዘናል እንድንገኝ ማለት ነው። ስለዚህ ህዳር ስምንት እና ህዳር ዘጠኝ በዶርቃ ሚዲያ እና በኤልሻዳይ ኦርቶዶክሳዊ ሚዲያ በቀጥታ እንድትከታተሉና የበረከቱ ተሳታፊ እንድትሆኑ እኛም የተሰጠን የበረከት ቻሌንጅ ስላለ በዚህ ላይም እንድትተባበሩንና እንድታግዙን ማሳሰብ እንፈልጋለን። ሁለተኛው መረጃዬ ደግሞ እንግዲህ እማሆይ ወለተ ኢየሱስን በዚህ በዶርቃ ሚዲያ ላይ አቅርቤላችሁ ብዙዎች የማሆይንም ማድራሻ ስልክ ቁጥርም ስትጠይቁኝ እንዲሁም ደግሞ እነሱ ያነሱትንም ሐሳብ የአምልኮ ስግደት፣ የምስጋና ስግደት፣ የጸጋ ስግደት በሚዲያ ላይ የገለጿቸውን ነገሮች በሙሉ በወረቀት ካለ ባክህል አክልን አድርሰን ስትሉ ነበር። ዛሬ እሱን ይዤላችሁ መጥቻለሁ። እንግዲህ ወደ ስምንት ፔጅ አካባቢ ማሆይ በዚህ ባለፈው በሰራሁት ቪዲዮ ላይ ያነሷቸውን ሀሳቦች በወረቀት ወደ እናንተ እንዲደርስ ይዤላችሁ መጥቻለሁ። እዚሁ ላይ ለጥፍላችኋለሁ። እናንተ ከዚህ ላይ ዳውንሎድ እያደረጋችሁ መጠቀም ትችላላችሁ፣ ወይም በውስጥ መስመር በቴሌግራም በኢሞ በዋሳብ ብታወሩኝ ልልክላችሁ እችላለሁ ማለት ነው። እንግዲህ ሶስተኛው መረጃ ደግሞ ምንድነው? የአባታችን የመልአከ መንክራት የመምህር ግርማ ወንድሙ ተቃዋሚዎች እየገባቸው መሆኑንና ወደሳቸው አገልግሎት እየመጡ መሆኑን ላሳያቸው እወዳለሁ። እንግዲህ ይሄ ቪዲዮ እነዚህ መምህር መምህር ዳዊት ይባላሉ። የቦሌ ቡልቡላ ማርያም ቤተክርስቲያን ዋና ጸሐፊ ናቸው። መምህር ግርማ ወንድሙን በጣም ከሚጠሏቸውና ከማይወዷቸው መምህራንና አገልጋዮች መካከል አንዱ እንደነበሩ ነው በመልእክታቸው የገለጹት። አገልግሎቴ እጅግ ከምቃወማቸውና ከምጠላቸው ሰዎች መካከል አንዱ ሰው ናቸው። ብዙ ጊዜ እቃወማቸዋለሁ። የሚባለውን ተቃራኒውን ትሰማላቸው አይደለም። ስለ መምህር ግርማ ጠምቋይ ናቸው በሱዳን መተት ነው እንደሚያደርጉ ከላይ ከትልልቆቹ ጀምሮ እስከኛ ድረስ ይሄን ነበር ስንሰማ የምንኖረው ኖሮ እና በቀደም እስከ በቀደም እስከ ታኅሳስ 19 ድረስ በውስጤ ያለው ይሄ መንፈስ ነው ያለ ነው። በቀደም በ19 የቅዱስ ገብርኤል ዕለት መልአከ ሰላም ፍቅረ ማርያም ተጋብዤ ላስተምር ይጄ እሳቸው መጡና፣ ዐውደ ምረቱ ላይ ደስ አላለኝም እኔ። ተነስቼ የዕለቱን ትምህርት አስተምሬ ቁጭ አልኩኝ። ወንጌል እንደሚያስተምሩ ማላቅ ምኔ፣ ዝም ብለው ሰው እያስለፈልፉ ሲፈውሱ እንደሚኖሩ ነው የምረዳው። ከኔ በኋላ ተሰጣቸው ቆሙ። አሁን የሰማችሁት የብራይስጥ ትርጉም ሰምታችሁታል። የማንን ስም ሰምታችሁታል አይደል? ጥልቅ ምስጢር ነው የስሟ ኃይል የስሟ ትርጓሜ አናንያ፣ አዛርያ ሚሳኤል ብልጣሶር የሚሉ እነዚህን የስም ትርጓሜ በዕብራይስጥ ብጥር አድርገው አስተማሩ። ከእኔ ፕሮግራም በኋላ ማለት ነው። አንድ ዲያቆን 200 ሺ ብር ተሸክሞ ከኋላቸው መጣ። እያለቀሰ እንዲህ አለ፣ እኔ ዲያቆን ነኝ፣ በቤቱን ያደኩ የቤተ ክርስቲያንን ስራ ጠንቅቄ ተምሬያለሁ። ህይወት ግን የለኝም አባቴ ጸልየው ህይወት ሰጥተውኛል ብሎ አለቀሰ። አባቴ ይቅርታ አልኳቸው። እጄ ታቦቱ እንደቆመ ሳላውቀዎት ጠልቼዎት ነው የኖርኩ። በአገልግሎት ምቃወመዎት ነበረ። እግዚአብሔር ከፈቀደ በቀሪ ዘመኔ አብረን ወንጌል እናገለግላለን ብዬ ይቅርታ ጠየኳቸው። ደስ ብሏቸው ልጅ፣ ይሄ እኮ የቤተ ክህነቱ ችግር ነው ያንተ አይደለም አሉኝ። እንግዲያስ የማርያም ሄደን እኔ ቦታ ወንጌል ያገልግሉ አልኳቸው። እሺ ብለው መጡ። እናንተን እግዚአብሔር ጎብኝቷቸው ስንቶቻችሁ ናችሁ? አባታችን እንደው ሀሳባቸው ሳይገባችሁ፣ ትምህርታቸውን ሳትከታተሉ፣ ትምህርታቸው ሳይገባችሁ ዝም ብላችሁ በስማ በለው የምትጠሏችሁ ስንቶቻችሁ ናችሁ? ወደ ሌላ ርዕስና ወደ ሌላ አጀንዳ መግባት አልፈልግም፣ ብዙ ስለሆነ ማለት ነው። አሁን በዚህ በባለፈ እኔ በምሰራቸው ፕሮግራሞች ላይም ወይም ደግሞ እኔ ጋር የመጡ በሚቀርቡ እንግዶች ላይም የሚቀርብብኝ ተቃውሞና እንዲሁም ደግሞ በቴሌግራም በኢሞ በዋሳብ በስልክ በመደወል የሚቃወሙ ብዙ ሰዎች ስላሉ እኔ አሁን አባታችንን ለመደገፍ ለማድነቅ አይደለም። ግን ብዙዎች ብዙዎች ሲገባቸው ወደ አባታችን ሐሳብ እንደሚመጡ እርግጠኛ ስለሆንኩ ነው። ምክንያቱም በአባታችን በመምህር ግርማ ወንድሙ ትምህርት ብዙ የተቀየሩ ብዙ የዳኑ ብዙ የተፈወሱ ሰዎች አሉ። እነዚህ መምህርም የዳነውን የተፈወሰውን የተጠቀመውን ሰው አይተው በመድረክ ላይ ታቦተ ሕጉ በቆመበት አባታችን በጣም ጠላዎት ነበረ። ዛሬ ግን ይቅርታ ጠይቃለሁ ብሎ በመድረክ ላይ ይቅርታ እንደጠየቋቸው ነው በሐሳባቸው የገለጹት። እሳቸው በሚያገለግሉበትም ቤተ ክርስቲያን ላይ መላከ መንክራት መምህር ግርማ ወንድሙ በእነዚህ ሰባኪ ወንጌል በሚያገለግሉበት ቤተ ክርስቲያን ላይ መጥተው እንዲያስተምሩም እንደጋበዟቸው ነው የገለጹትና እንግዲህ ብዙዎች የምትቃወሟቸው ሰዎች በሙሉ አንድ ቀን እንደነዚህ መምህር እንደ መምህር ዳዊት ገብቷችሁ በይቅርታ ወደ አባታችን ሀሳብ እንደምትመጡና አብረን ወንጌል እናገልግል ብላችሁ ራሳችሁ ጥያቄ እንደምታቀርቡ ነው ከነዚህ መምህር የተረዳሁትና ባካችሁን ደግሞ ዝም ብላችሁ አባታችን መልአከ መንክራት መምህር ግርማ ወንድሙን እንደ የምትቃወሙ ሰዎች ምናችሁን ነው የሚያማችሁ? መቃወም ትችላላችሁ፣ መደገፍ ትችላላችሁ። ያ የግለሰቡ ሀሳብ ነው። ግን ስትቃወሙ የመምህር ግርማ ወንድሙ ስም የተነሳበትን ሚዲያም የሚሰማውንም የሚናገረውንም አይደለም መቃወም ያለባቸው። በቃ እሳቸው አገልጋይ ናቸው፣ አስተማሪ ናቸው፣ ያስተምራሉ። በትምህርታቸው ብዙ ሰዎችን አብቅተዋል፣ ብዙ ሰዎችን አንቅተዋል። በአባታችን በመላከ መንክራት በመምህር ግርማ ወንድሙ ደግሞ ሰይጣን ይቀናል፣ ሰይጣን ይቃጠላል፣ ዘመቻውን ይከፍታል፣ ጦርነቱን ያነሳል ውጊያውን ይቀጥላል። ምናልባት ግን በትምህርታቸው የተጠቀሙትና የተለወጡት ሰዎች ሊጠሉና ተቃውሞ ሊነሳባቸው አይገባም ባይነኝ እና ብዙዎቻችሁ ደውላችሁ ለምን እንደዚህ ሚዲያ ላይ ሲነሳ ዝም ትላለህ፣ ለምን ቆርጠህ አታወጣውም? ለምን እቆርጠዋለሁ? እግዚአብሔር ያደረገውን ድንቅ ስራ ማንም ሰው መናገር ይችላል፣ መብቱ ነው። ተደረገልኝ ካለ ተምሮ ከተጠቀመ እኔ ምን ቸገረኝ እንዴ? ክርስቶስ ወደዚህ ምድር ሲመጣ እኮ ሐሰት አልነበረበትም አይደል? የክርስቶስ ትምህርት የቱ ነው ስህተቱ? ክርስቶስ ገቢረ ተአምራት የቱ ነው ስህተቱ? አባታችን መምህር ግርማ ወንድሙን ከክርስቶስ ጋር ለማነጻጸርና ለማወዳደር ሳይሆን ክርስቶስ አምላክ ሆኖ ሳለ እንኳ አምኖ የተቀበለው ሰው የለም። ስለዚህ እኔ የመምህር ግርማ ወንድሙ ተማሪ ነኝ ወይም ተከታታይ ነኝ ብሎ የሚመጣ ሰው በሳቸው ትምህርት ከተለወጠና ከተጠቀመ እኔ ምን ቸገረኝ? ደስ ሊለኝ ይገባል እንጂ። እንዲት እንቃወመው እችላለሁ? እንዲት እቆርጨ ስላወጣው እችላለሁ? አልችልም። እኔ ማንም የሚያደምጠውም ሰው ደስ እንዲለው አይደለም፣ የሚናገረውም ሰው ደስ እንዲለው አይደለም። እኔ ኒቱራል ሆኝንም የምሰማው የምመለቀው። እኔ ራሴ የሆነ አቋም አለኝ፣ ራሴ የማምንበትና የምወደው የራሴ አመለካከት አለኝ። ገለልተኛ ሆኝንም የምሰማው ግን ያኛው ያትም ያን ትምህርት የማይወድ ያን ሐሳብ የማይወድ ሰው እኔን ቁረጠው ብሎ ሊያስቆርጠኝ አይችልም። ልቆርጠውም አልችልም። ያኛው ሰውዬ ደግሞ መላከ መንክራት መምህር ግርማ ወንድሙን እደግፋለሁ፣ ባክህ፣ በአንተ ሚዲያ ላድንቃቸው፣ አድናቆቴን ልግለጽላቸው፣ ወዳቸዋለሁ ስላለኝ አይደለም የምለቀው። በቃ ትክክለኛውን ነገር ሲናገር ስለሰማሁ በቃ ልክ ይሄ ሰውዬ ሆኖለት ነው ተደርጎለት ነው ሐሳቡን የገለጸው ብዬ ነው ቪዲዮውን እምለቀው ማለት ነው። ስለዚህ በእያንዳንዱ ምስክርነት በእያንዳንዱ ሰው ታሪክ የሚማር ሰው አለ። የዚህን እኔ ጋር ቀርቦ የሚናገረውን ወይም የሚመሰክረውን ሰው ህይወት የሚዳስስ የሌላ ሰው የህይወት ታሪክ አለ። ልክ የልቡን ሲነግሩት የኮረኮሩትን ያህል ይስቃል እንደሚባለው፣ በያንዳንዱ ሰው የህይወት ታሪክ ተመልካቾች ደግሞ በኔ ሚዲያ ላይ ተቀምጠው ሲሰሙ ወይም ሲከታተሉ የኔ የሚዲያ ባለታሪክ ቁጭ ብለው የሚያዩትና የሚሰሙትን ሰዎች ህይወት ይዳስሰዋል። ስለዚህ ወደ ተመልካች ጆሮ እንዳይደርስ እምከለክልበትና የምገድብበት አንዳችም ጉዳይ አይኖርም ማለት ነው እና እንግዲህ እነዚህ መምህር በመድረክ ላይ ቆመው እንደሰበኩት እንደተናገሩት የመምህራችን የመልአከ መንክራት የመምህር ግርማ ወንድሙ ተቃዋሚ ነበሩ። ስለሳቸው ሲነገር ስለሳቸው ሲወራ መስማትና ማየት አይፈልጉም ነበረ። ዝም ብለው መምህር ግርማ ወንድሙ ትምህርት የሚያስተምሩ የማስተማር ችሎታና ዕውቀትም እንዳላቸው አያውቁም ነበረ። ዝም ብለው በያው ደምረቱ ጸበል ረጭተው አስለፍልፈው የሚፈውሱ ብቻ ነበር የሚመስላቸው። ከለታት በአንድ ቀን ግን እግዚአብሔር ወዶና ፈቅዶ በአንድ መድረክ ላይ እንዲገናኙ እግዚአብሔር አደረገ። እነዚህ መምህር ደስተኛ አልነበሩም እሳቸውን ሲያዩዋቸው። ነገር ግን እነሱ አስተምረው ከጨረሱ በኋላ ደግሞ መድረኩ ለአባታችን ለመላከ መንክራት መምህር ግርማ ወንድሙ መድረኩ ተሰጠ። አንጠርጥረው አብጠርጥረው ሲያስተምሩ አዩ ሰሙ። ከዛ በኋላ በአባታችን በመላከ መንክራት መምህር ግርማ ወንድሙ ትምህርት የተለወጠ የዳነ የተፈወሰ አንድ ዳቆን ሁለት መቶ ሺህ ብር ይዞ መጣ። ሕይወቴ ምስቅልቅል ያለ ጉስቁልቁል ያለ ነበረ አባቴ፣ ነገር ግን በእርሶ ትምህርት በእርሶ ጸሎት ድኛለሁ ተጠቅም ያለው ተፈውሻለሁ ብሎ ያንን እጅ መንሻ ሁለት መቶ ሺህ ብር ለቤተ ክርስቲያን ሲሰጥ አዩ። እነዚህ መምህር መምህር እኔ እጠላዎት ነበረ። በጣም እጠላዎት ነበረ። ማየትና መስማት ከማይችሉ ሰዎች መካከል አንዱ ነበርኩ ብለው የቀድሞ ቅሬታቸውን ገልጸው በታቦተ ሕጉ ፊት ይቅርታ ጠየቁ። አባታችንም እንግዲህ ያንተ ስራ አይደለም፣ የቤተ ክህነቱ አሰራር ነው፣ ምንም አይደለም ልጄ ብለው ይቅርታቸውን ተቀበሉ። ከዛም ፈቃዶት ከሆነ በእኔ በማገለግልበት ቦታ መጥተው ያገልግሉ። ከዚህ በኋላ ከእርሶ ጋር ወንጌልን ለማገልገል እርግጠኛ ነኝ አብረዎት ከጎኖት እቆማለሁ ብለው ገለጹ። ተቃውሟቸውን አነሱ። የሰይጣን ሰንሰለት ተበጠሰ፣ ዳቢሎስ አፈረ፣ እግዚአብሔር ከበረ። እነዚህ መምህር ዳዊት በሚያገለግሉበት ቦታ ደግሞ አባታችን ሄደው ያገለገሉ ይመስለኛል ከቪዲዮ እንደተረዳሁ ማለት ነው። እና ሁላችሁም ብትሆኑ ጭፍን የሆነ ጥላቻ ባይኖራችሁ ሰው ላይ እነዚህ አባት ላይ ብቻ ሳይሆን ሌሎች መምህራኖችም ላይ ሌሎች አባቶችም ላይ እንደዚህ አይነት ጭፍን ጥላቻ ባይኖራችሁ መልካም ነው እላለሁ። ወደ ሌላው መረጃ የሳልፍ የአርሲ ኦርቶዶክሳውያን ጉዳይ እንግዲህ ጮኸንበታል ጮኸንበታል፣ ሰሚ የለም። ይዘቱ ወደ ሌላ አቅጣጫ እየተቀየረ ስለሆነ ከዚህ በላይ እኔ መናገር አልፈልግም። የተጎዱ ወገኖቻችንን፣ የሞቱ ተሰቃይተው በሆስፒታል፣ በተለያየ ቦታ በጫካ ወድቀው ያሉ ወገኖቻችንን እግዚአብሔር አምላካችን ቤተሰቦቻቸውንና ራሳቸውን በሕይወትም ተሸሽገው ሳይበሉ ሳይጠጡ በጭንቀት ውስጥ በጫካ ተደብቀው ለሚሳቀቁ ድረሱልን እያሉ ለሚጮሁ ወገኖቻችን መጽናናትን እመኛለሁ። እንዲሁም ደግሞ በአሰቃቂ ሁኔታ እየገፉ እያዳፉ እንደ ክርስቶስ አንገላተው መከራን አስጎንጭተው የመከራ ጽዋን አጠጥተው በመጨረሻው ሰዓት በጭካኔ አንገታቸውን እየቆረጡ በጭቃኔ ጥይት የገደሏቸውን እህቶች፣ ወንድሞቻችን፣ እናት አባቶቻችን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በደጋጋ አባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ ደጋጋ አባቶቻችን ጎን ባጸደገነት ነፍሳቸውን ያሳርፍልን ማለት እፈልጋለሁ። ይህንንም ዝም ያላችሁ አባቶች ፍርዱን ከእግዚአብሔር ታገኝታላችሁ። ነገር ግን ከዚህ በላይ ያው የሚጮሁትም አትጩሁ እየተባሉ ነው። እንግዲህ እግዚአብሔር አምላክ የራሄልን እንባ የራሄልን ጩኸት የእስራኤላውያንን ለቅሶ የሰማ መድሃን ያለም ላሩሲ ወገኖቻችን እግዚአብሔር አምላክ ቶሎ ይድረስላቸው ማለት ነው። ወዳለው ወደ መጨረሻው መረጃዬ ሳልፍ እንግዲህ ቻይና፣ አንድ ሰው እስከ 150 ዓመት ድረስ መኖር የሚችልበትን የዕድሜ ማራዘሚያችን ክንኒ እንዳመረተችና እያመረተች እንደሆነ ጥናቱም ደግሞ ባይጥ ላይ ተሞክሮ እንደተረጋገጠ የሚገልጽ አንድ መረጃ ይዤላችሁ መጥቻለሁ። እንግዲህ ይህን ቪዲዮ ስሙት። የሰውን ልጅ ዕድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተም። መድኃኒቱ በአይጦች ላይ ተሞክሮ ውጤታማ መሆኑ ተረጋግጧል ተብሏል። ሎምቪ ባዮሳይንስ የሕይወት ማራዘሚያ ቴክኖሎጂን የሚሰራና በቻይና የሚገኝ ቤተ ሙከራ ላቦራቶሪ ነው። ቤተ ሙከራው ስፔሻላይዝ ያደረገው የዕድሜ ማራዘሚያ መድኃኒት በማምረት ላይ ነው። ቤተ ሙከራው በቻይና ደቡባዊ ክፍል ሺንዜን ከተማ ውስጥ ይገኛል። ኩባንያው የእርጅና ሂደትን ቀስ የሚያደርግ ወይም የሚያዘገይ ኪሚን አምርቷል። መድኃኒቱ የተመረተው ኮይን ፍሬ ነው። ኮይን ፍሬ ከተለየ በኋላ የአይጦችን ዕድሜ በዘጠኝ ነጥብ አራት ከመቶ የጨመረ ሲሆን መድኃኒቱን መጠቀም ከጀመሩ በኋላ ሕይወታቸውን በስልሳ አራት ነጥብ ሁለት ከመቶ ማራዘሙ ታውቋል። ይህ በአይጦች ላይ የተሞከረው ቴክኖሎጂ ለሰዎች ላይም ለመሞከር ዝግጅት እየተደረገ ነው። 150 ዓመት መኖር በእርግጠኝነት ሊደረስበት የሚችል ዕድሜ ነው፣ እናም በቅርብ ዓመታት እውን ሊሆን ይችላል ሲሉ የኩባንያው ዋና ሥራ አስፈጻሚ ሉኩንጉሃ ተናግረዋል። ቻይና በባዮቴክ በአርቲፊሻል ኢንቴሊጀንስ እና በሌሎች ቴክኖሎጂዎች ከምዕራባውያን ጋር ለመስተካከል ከተቻለም አልፎ ለመሄድ ብርቱ ፍላጎት አላት። ቪዲዮውን እስከ መጨረሻው እንደሰማችሁት እንግዲህ አይጧ 150 ዓመት መድኃኒቱ ማራዘሚያ ተሰጥቷት፣ መድኃኒቱ 150 ዓመት አይጥ እንዲኖር አድርጎ ይሁን የሙከራው ጥናት አልገባኝም። ነገር ግን እንዴት የሰው ልጅ ባይጥ በተሞከረ መድኃኒት ሊረጋገጥበትና ሊሞከርበት ይችላል? እውነቴን ልንገራችሁ እንደው አንድ ሰው 150 ዓመት ቢኖር ኖረ ነው እንደሚባለው። አንድ ሰው ሁለት መቶ ዓመት ቢኖር ኖረ ነው እንደሚባለው። ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ 562 ዓመት አይደል የኖሩት? አባታችን አዳም 930 ዓመት አይደል የኖረው? እነ ማቱሳላ 969 ወይም 70 ዓመት አይደል የኖሩት? ከሞት ግን መቼ ቀሩ? ከመጠራት ግን መቼ ጠሩ? ዛሬ በቻይና መድኃኒት በፍልስፍና እድሜ ማራዘሚያ ተብሎ በሚሰጥ ባይጥ ላይ ተሞክሮ በተረጋገጠ መድኃኒት መቶ ሃምሳ ዓመት ለመኖር መድኃኒቱን የሚገዛው ምን አይነት ሞኝ ሰው ነው? እግዚአብሔር እድሜን አይጨምርም እንዴ? እግዚአብሔር ረጅም ዘመን እንድንኖር አያደርግም እንዴ? እግዚአብሔር እኮ እነ ሕዝቅያስን ለንስሐ 15 ዓመት እድሜ የጨመረላቸው በቃ ተብለው ሊሞቱ ከተቆረጠላቸው በኋላ እኮ ነው። እግዚአብሔር ዘግይቶ ታሪክን መቀየር አይችልም እንዴ? እግዚአብሔር ፈጥኖ ታሪክን መቀየር አይችልም እንዴ? እኛ ወደ እግዚአብሔር ብንመለስ ዛሬ ሳባቶቻችን በገዳም በተለያየ ቦታ ሁለት መቶ ዓመትና ሶስት መቶ ዓመት በዓት ዘግተው እየጸለዩ እየኖሩ አይደል እንዴ? ምን አለ የደረሳችሁበት ቴክኖሎጂ የደረሳችሁበት ፍልስፍና ትውልድን የሚያስማማ ትውልድን የሚያስታርቅ ዘረኝነትን ከምድረ ገጽ የሚያጠፋ ትውልድን የሚያስተዛዝን ትውልድን የሚያፈቃቅር ፍልስፍና ቢሆን ቴክኖሎጂያችሁ እዝህ ላይ ቢሰራ ምን ችግር አለው? መቶ ሀምሳ ዓመት ትኖራላችሁ እያላችሁ ደግሞ ሞትን ረስተን እንድንኖር እንድታለማመዱን። እንደዚህ አይነት እንደው ይሄንን የሚዘግበውስ ሚዲያ ይሄንን መረጃ ይዞ የሚመጣውስ ሚዲያ እንደው እንደ ምን አይነት ስብዕና ያለው ሰው ነው እንደው መቼም በሚዲያ ቢገለጽም የሚዲያው አዘጋጅና አቅራቢ ሰዎች ስለሆናችሁ ማለት ነው። 150 ዓመት ትኖራላችሁ እያላችሁ ኃጢአትን እያለማመዳችሁ፣ ጭካኔን እያለማመዳችሁ ጭራሽ ሞትን አስረስታችሁ ልታኖሩን አስባችሁ ነው። እግዚአብሔር ቢዘገይም የሚቀድመው የለም። አንድ ቀን ይመጣል። አቡነ ገብረ መንፈስ ቅዱስ እንኳ የእናትና የአባታቸውን ቤት ሳያድጉበት፣ የእናታቸውን ጡት ሳይጠቡ፣ ከእናታቸውና ከአባታቸው ፍቅር ሳያገኙ ከልጅነታቸው ጀምረው በእግዚአብሔር ፍቅር ተጠምደው ዕድሜ ዘመናቸውን 362 ዘመን በመንፈሳዊ ተጋድሎ እንኳ ኖረው እግዚአብሔር አልረሳቸውም። አንድ ቀን ወደ እሳቸው መጥቶ ልጄ፣ ወዳጀ ገብረ መንፈስ ቅዱስ ሆይ ና ላሳረፍህ እፈልጋለሁ ወደ እኔና ከዚህ በኋላ በስጋ ድካም አርፈህ ነብስህ ደግሞ ከመላእክት ጋር ቅዱስ ቅዱስ እያለች እኔን ታመሰግናለች፣ ለእኔ ትዘምራለች ብሎ በስጋ እንዲያርፉ አድርጓቸዋል። አዳም አባታችን 930 ዓመትን ኖሮ በስጋ ድካም አርፏል። 150 ዓመት 150 ዓመት እኮ በደግ ስራ በበረከት በንስሐ በስጋ ወደሙ የተራቡን በማብላት የተጠሙን በማጠጣት የታረዙን በማልበስ የተቸገሩን በመጎብኘት የታሰሩን በመጠየቅ የበረዳቸውን በማልበስ እኮ 150 ዓመት መኖር ይቻላል እኮ ቀላል ነው እግዚአብሔር አበድሩኝ ኃይል ባለጸጋ አንግሱኝ ኃይል ንጉሥ ቀድሱኝ ኃይል ቅዱስ በባህሪው ሙሉ የሆነ አምላክ እኮ ነው ያለንኛ 150 ዓመት በማራዘሚያ ክንኒ እርጅናን ቀስ በቀስ እያደረገ በሚያዘገይ ክንኒ እንዲት ባይጥ ላይ ተሞክሮ በተረጋገጠ ክንኒ እኛ ክርስቲያኖች እንዲት ልንነማመድ እንደው እኛ ኢትዮጵያውያኖች እንዴት ይሄንን አምነን ተቀብለን ልልን ለማመድ እንዴት ይገባል? እነሱ የእድሜ ማራዘሚያ በሚሰጡን ክኒኒ ኤች አይ ቪ ያለባቸው ሰዎች ክኒኒ እየቆረጠሙ የእድሜ ማራዘሚያ ተሰጥቷቸው ያለህን ብላ፣ ያለህን ጠጣ፣ ያለህን ልበስ ከዚህ በኋላ ዋጋ የለህም የተባሉ ኦርቶዶክሳውያን በቅዱሳኑ ቃል ኪዳን በቅዱሳኑ ጸበል በነ ቅድስት አርሴማ በነ ቅዱስ ጊዮርጊስ በነ አቡነ ገብረ መንፈስ ቅዱስ በነ መልአኩ በነ ቅዱስ ሚካኤል ጸበል የሞት ደብዳቤያቸው ተፍቆ እንደ ባህራን የሞት ደብዳቤያቸው ወደ ህይወት ተቀይሮ በመድረክ ላይ መድኃኒታቸውን ለቤተ ክርስቲያን አስረክበው በደስታ አልዘመሩም? አላመሰገኑም? እንደ አስራ አራት ዓመት ማለት ነው። እና አሁን የዕድሜ ማራዘሚያ ክኒኒ ለእኛ ለኦርቶዶክሶቹ ለምናምነው ለድንግል ማርያም ልጆች አያስፈልግም። በዕድሜ ያረጃችሁ፣ ጥቁር ጸጉራችሁ ወደ ነጭ የተቀየረባችሁ እናቶችና አባቶች እንደዛ አይነት ተሞክሮ በምንም አይነት መንገድ ብታዩና ብትሰሙ በልጆቻችሁም በጓደኞቻችሁም የዕድሜ ማራዘሚያ ክኒን እየወሰዳችሁ ይህንን በመጨረሻ በመቁረቢያ እና ስጋው ደግሞ በመቀበያችሁ ወደ እግዚአብሔር በመሄጃችሁ ሰዓት ይሄንን ልምምድ እንዳታደርጉት። ቻይና እየሰራች ያለችው የእድሜ ማራዘሚያ ክኒን ለእኛ አይጠቅመንም። እዛው ለቻይናውያኑ እዛው ይሄንን መረጃ ላመጡትና ላደረሱን ሰዎች መልሱላቸው ማለት እፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ በመረጃዎቼ የሚጠቅም መረጃ እንዳጋራኋችሁ ተስፋ አደርጋለሁ። በእንደዚህ አይነት ሁኔታ አጠር ባለ መንገድ ዛሬ የመጣሁበት ትልቁ ፕሮግራም ምንድን ነው? አንደኛው የመጥምቀ መለኮት የቅዱስ ዮሐንስ ቤተ ክርስቲያን የገቢ ማሰባሰቢያን ህዳር 8ና 9 በዶርቃና በኤልሻዳይ ኦርቶዶክሳዊ ሚዲያ እንድትከታተሉ በሌሎችም ሚዲያ እንድትከታተሉ እንዲሁም ደግሞ አድማጭ ተመልካቾቻችን ያው በምንሰራው ፕሮግራም ሁል ጊዜ ስለምታበረታቱን እናንተን በመተማመን የተሰጠን ቻሌንጅ አለና 10668 ካሬ ሜትር ለመጥምቀ መለኮት ለቅዱስ ዮሐንስ ቤተ ክርስቲያን ስለሚያስፈልገው፣ እንዲሁም ቤተ ክርስቲያኑ በጭቃ ተመርጎ ቆርቆሮ በቆርቆሮ ተሰርቶ ቤተ መቅደሱ ምንም አይነት ምንጣፍና መጋረጃ ነዋያተ ቅድሳት የለውም። ቅዳሴ የሚቀደሰው በወር ሶስት ጊዜ ብቻ ነው። ይሄም ቤተ ክርስቲያኑ እንደምትመለከቱት ነው። እንዲሁም ደግሞ የተጀመረው የአዲሱ ቤተ ክርስቲያን አፈር ቁፋሮ፣ ይሄ የተከመረ አፈር ተነስቶ ወደ ሌላ ቦታ መወገድ ስላለበት ለማሽነሪ ኪራይና እንዲሁም ደግሞ አፈሩን ማስነሻ ለጭነት መኪናዎች ኪራይ የሚከፈል ገንዘብ ስላሌላቸው ነው በዋናነት ገቢ ማሰባሰቢያው አስፈላጊ ሆኖ የተገኘው። ስለዚህ በሁለተኛ ደረጃ ደግሞ ያው እማሆይ ሁለተ ኢየሱስ የሚጸልዩበትን እና የአምልኮ ስግደት የሚሰግዱበትን ምን እየተባለ እንደሚሰገድ ለቅዱሳን እንዴት እንደሚባል የአምልኮ ስግደት ምን እንደሆነ እንዴት እንደሆነ በዝርዝር ብታስቀምጥልን እያላችሁ በጠየቃችሁ መሰረት እሱን ወደ እናንተ ለማጋራት ነው የመጣሁት። በሦስተኛ ደረጃ ያው የአባታችን የመላከ መንክራት የመምህር ግርማ ወንድሙ ተቃዋሚዎች በሙሉ ቀስ እያላችሁ ሲገባችሁ እንደዚህ እንደ መምህር ዳዊት እየተመለሳችሁና በመድረክ እንደምትመሰክሩ ተስፋ አደርጋለሁ። አባታችንን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን እንላለን። አባታችን የሚጠሉ ሰዎች ቢጠሏቸውም ቤተ ክርስቲያን እስካላወገዘቻቸው ድረስ እሚሉትም ነገር ስለሌለ አምልኩኝ፣ ስገዱልኝ፣ ተከተሉኝ ስለማይሉ የሚያስተምሩት ስለ ወንጌል፣ ስለ አምልኮት፣ ስለ ስግደት፣ ስለ ስጋ ወደሙ፣ ስለ ቁርባን ስለሆነ እሳቸውን ሳይሆን ትምህርታቸውንና ፍሬያቸውን ነው እኛ የምንከተለው ሌሎችም ሰዎች በዚህ ልክ ገብቷቸው ይመስለኛል የሚከተሉት ይህን መረጃ ለማድረስ ነው ዛሬ የመጣሁት ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ዶርቃ ሚዲያ በእናንተ እርዳታ የመቶ ሺህ ሰብስክራይብ ጉዞውን እንደቀጠለ ነው ዘጠና ሺህ ሰብስክራይብ ላይ ደርሰናል እንግዲህ ይህን አስር ሺህ ሰብስክራይብ ደግሞ በቅርብ በቅርብ እናንተ እንደምታደርሱት ሼር ሰብስክራይብ ላይክ በማድረግ እንግዲህ ቪዲዮዎቻችንን ለብዙ ኦርቶዶክሳውያን እንዲደርሱ በማድረግና በማጋራት እናንተን ይዘን በቅርቡ የመቶ ሺህ ሰብስክራይብ ጉዟችንን አጠናቀን መቶ ሺህ ላይ ቆመን ለእናንተ እንኳን ደስ አላችሁ የሚል የምስጋና ቪዲዮ የምንሰራበት ጊዜ አጭር ነው ብዬ አስባለሁ እንግዲህ ከሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን በሙሉ ሁላችሁም ከኛ ጋር ስለነበራችሁ ከልብ አርጌ አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።